ሰላም ውዴ የቻናል ቤተሰብ ተከታታዮች በዛሬ ሁለት ደግሞ በጎጃም እንግዲህ ወንድሞቻችን የመንግሥትን የሰላም ጥሪ ተቀብለው እየተቀላቀሉ ይገኛ ማለት ነው። እጅግ ደስ የሚል ነው። በተለይ በአዊ ብሔረሰብ አስተዳደር በዳንግላ ከተማ ወረዳ ጊሳ ቀጣና ተብሎ በሚታወቀው አካባቢ ሲንቀሳቀሱ የነበሩ ወንድሞቻችን መንግሥት ለሰላም ዘብና ለሰላም ጥሪ ሲያደርግላቸው የመንግሥትን የሰላም ጥሪ ተቀብለው እንግዲህ የመንግሥት ጥሪ የተቀበሉት እንግዲህ አቀባበል ተደርጎለች። በተለይ በአዊ ብሔረሰብ አስተዳደር ብድን አስተዳደር በዳንግላ ከተማ ወረዳ ጊሳ ተብሎ በሚታወቀው ቀጣና ላይ በላይ ከፍ አለን ጨምሮ በርካታ ወንድሞች የመንግስትን የሰላም ጥሪ ተቀላቅለዋል። እንዲሁም ደግሞ በዱር ቤት ያሉ ወንድሞቻችንም የመንግስት የሰላም ጥሪ እንግዲህ ለሰላም ዘብ በመቆም ሰላም እንግዲህ ከፍተኛ ዋጋ ያለው በመሆኑ ለሰላም ቅድሚያ በመስጠት የመንግስትን የሰላም ጥሪ ተቀብለዋል ማለት ነው። በተለይ ደግሞ በዱር ቤት እንዲሁ ዋዜ አያይዘን ስናቀር ከተቀላቀሉ ወንድሞቻችን መካከል ብርሃኑ አቸነፍ፣ ጡርነት ግዛት፣ ደረጃው መሰረት፣ ወርቁ መሰረት ወንድማማችን ጨምሮ ማለት ነው በርካታ በስራቸው ያሉ ወንድሞቻችን እዚያው እንግዲህ በዱር ቤት ያሉ በጎጃም ምድር ያሉ ወንድሞቻችን የመንግስትን የሰላም ጥሪ ተቀላቅለዋል። በእጅጉ እናመሰግናለን ማለት ነው። በዓለማችን ከፍተኛ ዋጋ ከሚሰጥበት ቀዳሚና ቀዳሚ ቁጥር አንድ የሆነው ሰላም ነው። ሰላም ማለት በዋጋ የማይተመን ከፍተኛ የሆነ የሰው የመንፈስ እርካታ የሚሰጥ ነው። ምክንያቱም ከሁሉ በፊት ለምሳሌ ከትዳር ከጎረቤት ከሰፈር ጀምሮ ሰላም ያለው ዋጋ ከፍተኛ ነው። ብዙዎች ከትዳር ጀምሮ የሚለያዩት ከሰላም ማጣት ነው። ሰላም ያለው ሰው ትዳሩም ጎረቤቱም ሰፈርም፣ ሀገርም የሚጠቅም ነው። ስለዚህ ለሀገራችን ለኢትዮጵያ ቀዳሚ ቁጥር ከሚያስፈልገው ሰላም ነው። ስለዚህ ቀዳሚ ከሁሉ ቦታ ትልቅ ቦታ ሰጥቼ ከምሰራባቸው አንዱ ነገሮች ለሰላም ዋጋ በመስጠት ነው። ምክንያቱም ያለንን ሀብት ለመጠቀም ሰላም ያስፈልገናል። ኢትዮጵያ ተፈጥሮ ያደላት እጅግ ውብ እና እጅግ እጅግ እጅግ ተዝቆ የማያልቅ ሀብት አላት። እንዲሁም እያየው ነበረ፣ ብዙዎች እየተቀባበሉት የኢትዮጵያ የአየር ንብረት ጀምሮ ያላት የንጹህ ውሃ። እንደውም እኮ እስራኤል ተፈራርማለች የኢትዮጵያ ንጹህ ውሃ ለማሻገር። ለምንድን ነው እኛ ግን ያለን ሀብት በሰላም መጠቀም ያቃተን? ይሄ ደግሞ ሰላም አለመኖር። ለሰላም ትልቅ ዋጋ መስጠት አለብን። ሰላም የሚጀምረው ከእያንዳንዳችን ነው። እኔ ስለ ሰላም ማወራ ከሆነ አንተ ስለ ሰላም የምታወራ ከሆነ የኢትዮጵያ ሰላም የሚመጣው የሰዎችን ከላይ በመቀበል ሳይሆን ከራስ ነው የሚጀምረው። ለዛ ነው ብዙ ጊዜ ስለ ሰላም ማውራት የምፈልገው መናገር የምፈልገው በተለይ ወንድሞቻችን የሰላም ጥሪ ሲቀበል በእጅጉ ነው ደስ የሚለኝ። ምክንያቱም ኢትዮጵያ ሰላም ሀገር የሰላም እረፍት ያላት ሀገር እንትሆን እመኛለሁ። ለዚህ ደግሞ የመንግስት የሚያቀርበላቸው የሰላማዊ ጥሪ ሲቀበል በእጅጉ ደስ ይላል። ከዚህ ጋር እየዘቀታ የምናልፈው የኢትዮጵያ አየር መንገድ በ በዘጠኝ ወር ብቻ አምስት ነጥብ ስድስት ቢሊዮን ዶላር እንግዲህ ገቢ ሰብስቧል ማለት ነው። በዚህም ውስጥ እንግዲህ አስራ አራት ሚሊዮን አምስት መቶ ፓሴንጀሮችን ወይም ደግሞ ተጓዦችን ህዝቦችን በማመላለስ በዚህ ገቢ ያሰባሰበ መሆኑ ነው። እጅግ የሚያነጋግርም ኢትዮጵያ ባይዞ ከቆዳ ስፋት ከህዝብ ብዛት እና ካላት ሀብት እጅግ እጅግ እጅግ እኔ እውነት ነው ኮ ምላችሁ ለምሳሌ ኤሮፕን ማየት እችላለሁኝ፣ ደግሞ ያያለሁኝ። ከሌሎችን ሀገሮች ያያቸዋለሁ፣ በጣም ትንሾች ናቸው። የኢትዮጵያን ያህል የተፈጥሮ የሰጣትን ሀብት ማንም ያዝ የለም። በእርግጠኛ ሁን የምነግራችሁ ከንጹህ ጀምሮ ማለት ነው፣ ከትንሹ እንኳን እኛ ቦታ የማንሰጠው እና ስለዚህ ኢትዮጵያ አሁን የአየር መንገድ ይሄናል ገቢ ስታገኝ ከኤርትራ ጋር ብታመዛዝኑት የኤርትራን አመታዊ አጠቃላይ የሀገሪቱን ጂፒዲ እንኳን የማይተናነስ ገቢን ያለን። ስለዚህ ለምንድን ነው ኢትዮጵያ ትልቅ ሀብት እንዳላት አመላካች ጉዳይ ነው። ይሄ አንዱ አንዱ የስራ ዘርፍ እኮ ነው። አንዱ የኢትዮጵያ የአየር መንገድ እጅግ ሀብታም ከኢትዮ ከአፍሪካም ቀዳሚ ቢሆንም ከአንዱ እንኳን ያገኘ ነው ሀብት ምን ያህል እጅጉን ከፍተኛ እንደሆነ የሚያመላክት ነው። በባለፈውም በሰፊው ተንተኝላቸዋለሁ። ስለዚህ ትልቅ ዋጋ ለሀገራችን መስጠት ያስፈልጋል። ያ ደግሞ ዋጋ ሰላም ነው። ሁላችን ለሰላም ዘብ መቆም አለብን። ሰላም ነው የሚቀድሙ ለመማር ለማስተማር። እዚህ ጋር የጅ ማነሳላችሁ፣ የደርግ የነበረው መንግስቱ ኃይለማርያም ሰሞኑን ሽልማት ተበርክቶላቸዋል። ሽልማት የተበረከተላቸው ምክንያቱ ቅድሚያ ለትምህርት በመስጠታቸው ነው። መሃይምነት ይጥፋ ሁሉም ወደ ትምህርት ይግባ ይማር ገበሬው አርሶ አደር ሁሉ አጠቃላይ ይማር በማለት ለትምህርት ከፍተኛ ዋጋ በመስጠት እንደውም ዘጠና በመቶ የትምህርትን ሽፋን በኢትዮጵያ እንዳደረሰ ይነገርለታል። በዚህም ከፍተኛ ምስጋና ይገባቸዋል በማለት የምስጋና እንትን አሁን ሰሞን ተሸልሟል። ሽልማት ተበርክቶላቸዋል። ስለዚህ አሁን ደግሞ በተቃራኒ የትምህርት ዘርፍ ከፍተኛ ትኩረት ያልሰጠንበት ሁኔታ ይመለከታል። ስለዚህ ትኩረት ስልጥ ትምህርት ባይዘ ወይ ስራ መፈለግ ስራ ማግኘት አለማግኘት ሌላ ጉዳይ ሆኖ ግን ከዛ ውስጥ የምናገኛቸው እንቁ እጅግ ጅንስ የሆኑ ተማሪዎች አሉ፣ ለኢትዮጵያ ብቻ ሲሆን ለዓለም የሚተርፉ። ስለዚህ ለትምህርት ትልቅ ዋጋ መስጠት አለብን። ትልቅ ግንዛቤ አንደኛ አስተሳሰብ ይሰፋን። ስለዚህ ደርግ የጀመረውን እያንዳንዳችን ማስቀጠል አለብን። ለዚህ ደግሞ መጀመሪያ የሚቀድመው ሰላም ነው። ለሰላም ደግሞ ትልቅ ዋጋ መስጠት አለብን ብዬ በግሌም አምናለሁ። ስለዚህ ሁሌም የምናገረው ሰላም ነው። ለኢትዮጵያ ሰላሟ ይስፋ፣ ሰላሟን ትልበስ እንጂ ሌላ ነገር ለኢትዮጵያ አንስፈክላት። እኔ የምሰብክላት ሰላም ነው። ደግሞ የሚገርመው በየትኛውም ሃይማኖት ብናይ ስለ ሰላም ሁሉም ይሰብካል። መተግበር ነው የሚያስፈልገን። ስለዚህ ከሃይማኖታችን ጋር የሚስማማም አብሮ የሚሄድም ስለ ሰላም ስለሆነ ስለ ሰላም ሁላችን ሃይማኖቱ የሚያስተምረን እንደ የእምነታችን የሚለን ለሰላም ዘብ መቆም አለብን። በክርስትናውም በስልምናውም በየትኛውም ብንገባ ስለ ሰላም ትልቅ ዋጋ ይሰብካል። ስለዚህ ያን ደግሞ እያንዳንዳችን መተግበር አለብን ብዬ አምናለሁ። ውድ የቻናል ቤተሰቦች፣ አዲስ የሆናችሁ ሰብስክራይብ በማድረግ ጠብቁኝ። ቻው፣ መልካም ምሽት።